በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰላም ለእናንተ ይሁን፣ ውዴ ልሳቲው ቤተሰቦች ተከታታዮች የሉል እግዚአብሔር ሰላም ከሁላችሁ ጋር አድሮና ጸንቶ ለዘለዓለሙ ይኑር አሜን። ጉዞ ወደ እግዚአብሔር የሚለውን ንባባችን ለዛሬው ምጽዋት የሚለውን ምዕራፍ ሰባት ላይ ያለውን ይሆናል። ሰላም እግዚአብሔር ከሁላችን ጋር ይሁን። ምጽዋት ወይም ስጦታ ከሚቀበል ይልቅ የሚሰጥ ብፁዕ ነው። የሐዋርያ ሥራ ምዕራፍ 20 ቁጥር 35። ጌታችን ለምን መስጠትን መረጠ? መስጠት የፍቅር መግለጫ ነው። ምጽዋት ያለህን ከሌላቸው ጋር የምትካፈልበት ፍቅራዊ ተግባር ነው። ፍቅር ያለው እግዚአብሔር አለውና፣ ይህ ምጽዋት ወደ እግዚአብሔር የሚወስድህ ሌላው መንገድ ነው። መስጠት ያለህን ከእግዚአብሔር ጋር መካፈል ነው ብለህ ይደንቅህ ይሆን? ሊደንቅህ አይገባም። ለምን? ጌታችን ራሱ ስለተናገረው ተርቤ አብልታችሁኛልና፣ ተጠምቼም አጠጥታችሁኛልና፣ እንግዳ ሆኜ ተቀብላችሁኛልና፣ ታርዤም አልብሳችሁኛልና፣ ታምሜ ጠይቃችሁኛልና፣ ታስሬ ወደ እኔ መጥታችኋልና። ከዚህ የሚቀጥለውን ወርቃማ ቃል ልብ በለው። እውነት ላችኋለሁ ከሁሉ ከሚያንሱ ከነዚህ ወንድሞቼ ለአንዱ እንኳን ስላደረጋችሁለት ለእኔ አደረጋችሁት። የማቴዎስ ወንጌል ምዕራፍ 25 ቁጥር 35። ስለዚህ አንተም ከሌላቸው ወንድሞችህ ጋር የተካፈልከው እያንዳንዱ ጥሪትህ ለአምላክህ እንዳደረግከው ሆኖ መንገድ ይሆንሃል። ወንድሜ፣ መስጠት እጅግ ጥንቃቄ ልታደርግበት የሚገባው ጉዳይ ነው። ለጽድቅ ያሰብከው መርገምን ሊያተርፍም ይችላልና። ለምሳሌ ራበኝ ለሚልህ አንተ የማትበላውን ብትሰጠው፣ በረደኝ ለሚልህ የማትለብሰውን ብትሰጠው፣ መስጠት ሳይሆን በማጣቱ ላይ መመጻደቅና የበላይነትን ማሳየት ነው። ምጽዋት ወይም መንፈሳዊው ስጦታ ግን ያለህን ማካፈል ማለትም ከምትበላው ማብላት ከምትለብሰውም ማልበስ ነው። እንግዲህ ሰዎች ሊያደርጉላችሁ የምትወዱትን ሁሉ እናንተም እንዲሁ አድርጉላቸው። የማቴዎስ ወንጌል ምዕራፍ 7 ቁጥር 12። ምጽዋት በዚህ ብቻ የተወሰነ ሳይሆን በሐሳብ ለተቸገረ፣ ማኅበረሰቡ ላገለገለው፣ በሽታ ላጠቃው፣ ለመሳሰለው ሁሉ ፍቅር መስጠት ማካፈል ነው። ለተጨነቀ ለተጨነቀ መፍትሔ ላጣ መላ መጠቆም፣ መውጫ ማሳየት ሁሉ ያለህን ማካፈል ነው። ምጽዋት ያለህን ብቻ ሳይሆን አንተነትህን ለሌሎች መስጠት ነው። ለራሱ ብቻ በመኖር ከክርስትና ጀርባ የቆመ ሰው መቀበልን እንጂ መስጠትን አያውቅም። ራሱን ያገለለው ደግሞ አይቀበልም፣ አይሰጥም። ማኅበራዊ ሕይወትን በግርድፉ የሚኖረውም የሚቀበል የሚሰጥ ነው። ክርስቲያን ግን መቀበሉን ሳያስብ የሚሰጥ ነው። ቢሰጥም ከራሱ የተቀበለውን ነው ወይም ነገ የሚጠብቀው ምላሽ ሳይኖር መሆን ይኖርበታል። ምክንያቱም እውነተኛው ክርስትና እኔ ሳይሆን እኛ እያሉ የሚኖሩት ሕይወት ነው። ይህ አይነቱ ስነ ምግባር ደግሞ ራስን የመካድ ደረጃ ላይ ለደረሱ የሚቻል ስለሆነ በጀመርከው ጉዞ ቀጥልበት። በኋላዬ ሊመጣ የሚወድ ቢኖር ራሱን ይካድ መስቀሉንም ተሸክሞ ይከተለኝ እንዲል የማርቆስ ወንጌል ምዕራፍ 8 ቁጥር 34 ክርስቶስን የተከተለ ሰው ግላዊነት ያጠቃው ሊሆን አይችልም። ወንድሞቼ ወገኖቼ ማለት የቻለ ብቻ እውነተኛ ክርስቲያን ነው። እጅግ ረሃብ በጸናበት ዘመን ላይ ሆና ካላት ትንሽ ነገር ላይ አካፍላ ለኤልያስ የሰጠችውን እግዚአብሔርም ቤቷን በበረከት የሞላላትን የሰራብታዋን መበለት ተግባር አስተውል አንደኛ ነገሥት ምዕራፍ 17 ቁጥር 11 የሰጠችው የተረፋትን ወይም የማትፈልገውን አይደለም። ልጃና እርሷ በልተዋት ለሞት ከተዘጋጁበት ጥቂት ዱቄት ከፍላ እንጎቻ አድርጋ ሰጠችው። መካፈልና እኛ ማለትን የሚያውቁትን የእግዚአብሔር በረከት ይጎበኛቸዋል። ጌታችን ከሁሉ የሚበልጥ ስጦታ እንደሰጠች የመሰከረላት መበለትስ ምን አይነት ስጦታ አቅርባ ነው? የሉቃስ ወንጌል ምዕራፍ 21 ቁጥር 1። ዓይኑንም አንስቶ መባቸውን በመዝገብ የሚጥሉ ባለጠጎችን አየ፣ አንዲትም ደሃ መበለት ሁለት ሳንቲም በዚያ ስትጥላየና እውነት እላችኋለሁ ይህች ደሃ መበለት ከሁሉ ይልቅ አብልጣ ጣለች። እነዚህ ሁሉ ከትርፋቸው ወደ እግዚአብሔር መዝገብ ጥለዋልና፣ ይህች ግን ከጉርለት የነበራትን ትዳሯን ሁሉ ጣለች አለ። እንግዲህ መስጠት ከማግኘት ከማትረፍ አይደለም ማለት ነው። ከዚች መበለት በቁጥር በመጠን አብልጠው የሰጡ አሉ። ያላትን በመስጠት ግን ይህች መበለት በለጠቻቸው። ምክንያቱም እነርሱ ከትርፋቸው ሰጥተዋልና። የዚህች መበለት ተግባር ከላይ የሰፈረውን ሁሉ በጉልህ አንጸባርቆ የሚያሳይ ነው። ለራስ ብቻ ሳይሆን ለሌሎችም መኖርን የሚያስተምር ነው። ደግሜ እልሃለሁ፣ ክርስትና ፍቅር ነው። እንደ ቅዱስ አባት ዮሐንስ አፈወርቅ፣ እንደነ ቅዱስ ባስሊዮስ የድሆች ቁስል ከተሰማህ ረሃባቸው ከራበህ አንተ ክርስቲያን ነህ። እስከ መሥዋዕትነት ለመድረስ ከችግረኞች ጎን ከቆምክ የሚያስፈልግ ሁሉ የሚያስፈልጋቸው መሆኑን ካመንክ፣ እውነትም የክርስቶስ ተከታይ ነህ። እግዚአብሔር የስጦታህን ብዛት ሳይሆን ምንጩን እንደሚመለከት ተማርክ። ለጋስነትን ለማሳየት ከሚደረግ ሰልፍ ምጽዋት በፍቅር የሆነች አንድ ሳንቲም ልዩ ስፍራ አላት። የምትሰጠውን ሰው ስጦታህንም እየወደድክ አድርገው። ካንተ እንዲወጣ ብቻ ወይም እንደ ግዴታ ቆጥረኸው ብትሰጥ ወደ እግዚአብሔር አይወስድህም። ደስ እያለህ ለመንፈስ እርካታ የሚሆን ስጦታህን ስጥ። በደስታ የሚሰጥን የእግዚአብሔር እግዚአብሔር ይወደዋል። እግዚአብሔር በደስታ የሚሰጥን ይወዳልና እያንዳንዱ በልቡ እንዲሰጥ ይስጥ በሐዘን ወይም በግድ አይደለም። ሁለተኛ ቆሮንቶስ ምዕራፍ ዘጠኝ ቁጥር ሰባት ችግረኛን ለመርዳት ስትነሳ በፍቅር ተገፍተህ ተነሳ። ራሱ ችግረኛው ሰው ከምትሰጠው ስጦታ ይልቅ ያሳየኸው ፍቅር ደስ ያሰኘዋልና፣ ፍቅር አልባ ስጦታ ብትሰጠው ግን የጠቀምከው እየመሰለህ ስሜቱን ታቆስለዋለህ። ስላለህ ወይም ከማግኘትህ ተነስተህ የምትሰጠው ቢሆን ታናሽነቱን በሌላ ቋንቋ እየነገርክ ትጎዳዋለህ። ስለዚህ በልጁ ደስታ ለመደሰት የአቅሙን ሁሉ እንደሚያደርግ ደግ አባት በፍቅር ደስ እያለህ ስጥ። ለወንድምህ ያደረግከው ለእግዚአብሔር እንዳደረግከው ይሆንልሃልና። በዳዊት ዘመን የእግዚአብሔር ቤተ መቅደስ ለመስራት ሕዝቡ ሁሉ ያላቸውን ሊሰጡ የነበራቸውን ደስታ መጽሐፍ ቅዱስ ያስነብበሃል። ሕዝቡም ፈቅደው ሰጥተዋልና በፍጹም ልባቸው ለእግዚአብሔር በፈቃዳቸው አቅርበዋልና ደስ አላቸው። ንጉሡም ዳዊት ደግሞ ታላቅ ደስታን ደስ አለው። አንደኛ ዜና ምዕራፍ 29 ቁጥር 9። ዳዊት ከደስታው ብዛት ከእግዚአብሔር ጋር የተነጋገረበት ይህ ቃል ደግሞ እጅግ ታላቅ ትምህርትን የሚሰጥ ነው። ሁሉ ካንተ ዘንድ ነውና ከእጅህም የተቀበልነውን ሰተንሃልና ይህን ያህል ችለን ልናቀርብልህ እኔ ማን ነኝ? ሕዝቤስ ማን ነው? አቤቱ አምላካችን ሆይ ለቅዱስ ስምህ ቤትን እንሰራ ዘንድ ይህ ያዘጋጀ ነው። ባለጠግነት ሁሉ ከእጅህ የመጣ ነው፣ ሁሉ ያንተ ነው። አምላኬ ሆይ ልብን እንድትመረምር ቅንነትም እንድትወድ አውቃለሁ። እኔም በልቤ ቅንነትና በፈቃዴ ይህን ሁሉ አቅርቤ ያለሁ። አሁንም በዚህ ያለው ሕዝብ በፈቃዱ እንዳቀረበልህ አይቻለሁ። እባክህ ይህን የተወደደ ቃል ጨርሰው ደጋግምህ አንብበው። ወንድሜ ዛሬም ካጠገብህ እየፈረሰ ያለው የእግዚአብሔር ቤት የሰው ልጅ ነው። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16። እናም በፈቃድህ ደስ እያለህ እግዚአብሔር የሰጠህን ስጠው፣ ከሌለህ ፍቅርህን መግበው። ለመሆኑ ይህን እጅግ ውብ የሆነ ቃል አስተውለዋል? ከእጅህ የተቀበልነውን ሰጥተንሃልና ልብ በል የራስህ የሆነ አንድም ነገር የለም። አንተ የእግዚአብሔር ነህ ያለህም ከእርሱ የተሰጠህነ። ኢሳይያስ ምዕራፍ 43 ቁጥር 1። የኢዮብንም ቃል በልብህ መዝገብ አኑረው። ራቁቴን ከእናቴ ማሕፀን ወጥቻለሁና ራቁቴም ወደ ትቢያ እመለሳለሁ። እግዚአብሔር ሰጠ፣ እግዚአብሔርም ነሣ፣ የእግዚአብሔር ስም የተባረከ ይሁን። ኢዮብ ምዕራፍ 1 ቁጥር 21። ስለዚህ አንተም እንደነዚህ የእግዚአብሔር ሰዎች እያሰብክ የምትሰጠው የተቀበልከው መሆኑን አውቀህ ስጥ። ግን እግዚአብሔር ድንቅ መካር ኃያል ሲሆን ከእኛ ከደካሞች ሊቀበል መፍቀዱ አይገርምህም? አቤቱ ትሕትና እና ዳዊት ይህ ነገር ቢያስገርመው እኔ ማነኝ ማለቱን አይተሃል። እግዚአብሔር ሐሳባችንን እንድንገልጽ እድል ሰጠን። ልክ ከሕፃን ልጁ ስጦታን እንደሚቀበል አባት አስበው። ልጁ እያደገ ያለው የፍቅር ስሜቱን መግለጽ ነው። ስጦታው ግን አባቱ ከሚሰጠው የተቀበለው ነው። ዳዊት ከእጅህ የተቀበልነውን ሰጠንህ ያለው እንደዚሁ ነው። እግዚአብሔር መስጠትን የሚያስተምርህ እየሰጠ ነው። ሕይወትን ሰጠህ። የህልውናውን ዋስትና እርሱ ነው። የህልውናህም ዋስትና እርሱ ነው። ሕይወትህን አላግባብ ብትመራው አሁንም በፍቅሩ ዋጀህ። ዛሬ አንተ ያለህን ብትሰጥ ሕይወትህን ሰጠህ ይባላል። ነገር ግን ሕይወትህም ከርሱ የተቀበልከው ነው። ስለዚህ አምላክህን ጤናና ጉልበት ስጠኝ፣ እኔም የሰጠህኝን በመስጠት አገለግላለሁ እያልክ ለምነው። አምላኬ ሆይ አንተን ለማገልገል ብነሳ ለአንተ የምጨምርልህ አንዳች ነገር እንደሌለ አምናለሁ፤ ምክንያቱም ጤናውም ጉልበቱም እውቀቱም ያንተው ናቸው ከመነሻው ለአገልግሎትህ ያደረብኝ ፍቅር ካንተው ነው፣ እኔም ራሴ አንተው ነኝ። በሰጠኸኝ ህይወት አንተን አገለግላለሁ፣ ለድሆች ለችግረኞች መጽናኛ እሆን ዘንድ አሁንም ቃልህን ስጠኝ፣ የሰጠኸኝም እንድሰጥ እርዳኝ በለው። እንዴት መስጠት አለብህ? አንደኛ ክብርን ለመፈለግ አትስጥ። በአንደበትህ ይሁን በልብህ በስሜትህም ይሁን በሐሳብህ የራስህ ነገር ኖሮህ እንደ ሰጠህ አስበህ አትኩራራ ለዚህ ቅዱስ ጳውሎስ የተናገረውን እንደ ትልቅ ማስረጃ ተጠቀም አንተ እንድትበልጥ ማን አድርጎሃል ያልተቀበልኸውን ምን አለ የተቀበልክ ከሆነ ግን እንዳትቀበል እንዳልተቀበልክ የምትመካ ስለ ምንድን ነው አንደኛ ቆሮንቶስ ምዕራፍ አራት ቁጥር ሰባት ስለዚህ ስጦታ ሁሉ ከእግዚአብሔር የተቀበልን የተቀበልን የምንሰጠው እንጂ የራሳችን እንደሆነ በከንቱ የምንመካበት አይደለም። ስጦታህ ወይም ምጽዋትህ በምስጢር ይሁን። አንተ ግን ምጽዋት ስታደርግ ምጽዋትህ በስውር ይሁን፣ እንዲሆን ቀኝህ የምትሠራውን ግራህ አትወቅ። በስውር የሚያይህ አባትህ በግልጽ ይከፍልሃል። የማቴዎስ ወንጌል ምዕራፍ 6 ቁጥር 4። እግዚአብሔር ያለህ ምጽዋትህን ከሰዎች እንዲሰወር ብቻ ሳይሆን ካንተም ከራስህ ጭምር ነው። ይህን ያህል ሰጠው፣ ይህን አደረግኩ እያልክ እንዳትቆጥርም የምትችለውን ሁሉ እያደረግክ ምንም እንዳዳል እንዳላደረግክ ብዙ እንደሚቀርህ ካልተሰማህ ዲያብሎስ እየፈተነህ ነው። ይልቁንም ዋጋ ሁሉ በምድር እንዳይቀርብህ ጥንቃቄን አድርግ። በልግስና ስጥ። የሚሰጥ በልግስና ይስጥ። ሮሜ ምዕራፍ 12 ቁጥር 8 ይህ ቀደም ሲል እንደ ግዴታ ቆጥረኸው መስጠት እንደሌለብህ የተነጋገርነውን ለማጽናት ቅዱስ ጳውሎስ የሚናገረው ነው። እውነተኛውን ሕይወት ይይዙ ዘንድ ለሚመጣው ዘመን ለራሳቸው መልካም መሠረት የሚሆንላቸውን መዝገብ እየሰበሰቡ መልካምን እንዲያደርጉ በበጎም ሥራ ባለጠጎች እንዲሆኑ ሊረዱና ሊያካፍሉም የተዘጋጁ እንዲሆኑ ምከራቸው እያለ የመንፈስ ልጁ ጢሞቴዎስን ሲያበረታታም ታገኘዋለህ። አንተም ይህን በመሰለው ሁሉ በርታ። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 18። በጥቂት የሚዘራ በጥቂት ደግሞ ያጭዳል፣ በበረከትም የሚዘራ በበረከት ደግሞ ያጭዳል። ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 6። እነዚህን ቃላት ጌታችንም ላንተ በሚገባ መልኩ እንዲህ ሲል አስቀምጦልሃል። ስጡ ይሰጣችሁማል፣ በምትሰፍሩበት መስፈሪያ ተመልሶ ይሰፈርላችኋልና የሉቃስ ወንጌል ምዕራፍ 6 ቁጥር 38። እንግዲህ ስጦታን ወይም ምጽዋትን መስጠት ብቻ ሳይሆን ቸር መሆን ይጠበቅብሃል። ምሳሌ የሆነስ ዘንድ የዳዊትና የኦርናንን ውይይት አስተውል። ዳዊት ለእግዚአብሔር መሠዊያን ይሠራ ዘንድ ከኦርናን አውድማ ለመግዛት ፈለገና ጠየቀው። መቅሰፍቱ ከህዝቡ ላይ ይከለከል ዘንድ አውድማውን ካንተ ገዝቼ ለእግዚአብሔር መሠዊያ ልሠራ ነው አለው። ኦርናም ዳዊትን ጌታዬ ንጉሡ እንደ ወደደ ወስዶ ያቅርብ። እነሆ ለሚቃጠል መሥዋዕት በሮዎችን፣ ለሚቃጠል እንጨት የአውድማ ዕቃና የበሬ ቀንበር አለ። ይህን ሁሉ ኦርና ለንጉሡ ይሰጣል አለው። ኦርናም ንጉሡን አምላክህ እግዚአብሔር ይቀበልህ አለው። ሁለተኛ ሳሙኤል ምራፍ 24 ቁጥር 22። ዳዊት ኦርናን የጠየቀው በሽያጭ ሲሆን ኦርና ግን በልግስና ሊሰጠው ወደደ። ምክንያቱም ይህን ሁሉ ከእግዚአብሔር የባሕርይ ልግስና የተቀበለው እንደሆነ ያምናልና። ነገር ግን ዳዊት ያለ ዋጋ መሥዋዕት ሊያቀርብ ስላልወደደ እንዲሸጥ ግድ አለው። ሁለተኛ ሳሙኤል ምዕራፍ 24 ቁጥር 24። ነገር ግን ሁለቱም ያላቸውን ለእግዚአብሔር ለመስጠት ደስተኞች፣ ለጋሶችና ቸሮች ነበሩ። ከዚህ ሁሉ ጋራ የአብርሃምንም ደግነት፣ እንግዳ ተቀባይነት አስተውል። ኦሪት ዘፍጥረት ምዕራፍ 18 ቁጥር 6። ለአብርሃም መካፈል የደስታ ምንጩ ነበር። የደከመን ስለሚያሳርፍ የተራበን ስለሚያበላ ሁሉን በእኩልነት ስለሚቀበል የዘላለም አምላክ ሥላሴ በቤቱ ተስተናገሩለት። እርሱ ለማንም ሊሰጠው የማይችለውን ታላቅ ስጦታ ልጁን ይስሐቅን ከሥላሴ ተቀበለ። ነገር ግን ልጁንም ቢሆን ለእግዚአብሔር ለመስጠት አላመነታም፤ ከእርሱ የተቀበለው ነውና። አንድ ልጅህን አልከለከልህምና በእውነት በረከትን እባርክሃለሁ። ኦሪት ዘፍጥረት ምራፍ 22 ቁጥር 1 ወንድሜ አንተም ለተቸገሩና ቸርና ለጋስ ሆነህ እግዚአብሔር አብልጦ እንደማይሰጥህ መርምር ሚልኪያስ ምራፍ 3 ቁጥር 10 ባለህ ነገር ሁሉ ለእግዚአብሔር ክብር ኑር። እግዚአብሔርን ከሀብትህ አክብር ከፍሬህም ሁሉ በኵራት ጎተራህም እህልን ይሞላል መጥመቂያህም በወይን ጠጅ ሞልታ ትትረፈረፋለች። ምሳሌ ምዕራፍ 3 ቁጥር 9 ያለህን መስጠት በሙሉ ልብህ ክርስቶስን መከተል የምትችልበት ምስጢር ነው። ፍጹም ልትሆን ብትወድ ሂድና ያለህን ሽጠህ ለድዎች ስጥ፣ መዝገብን በሰማያት ታገኛለህ። የማቴዎስ ወንጌል ምዕራፍ 19 ቁጥር 21 ሌላም ጌታችን ይህን አለ፣ ያላችሁን ስጡ፣ ምጽዋትንም ስጡ ሌባ በማይሰርቅበት ብልም በማያጠፋው በሰማያት በማያልቅ መዝገብ የሚሆኑትን የማያረጁትንም ኮረጆዎች ለራሳችሁ አድርጉ። መዝገባችሁ ባለበት ልባችሁ ደግሞ በዚያ ይሆናል፣ ሉቃስ ምዕራፍ 12 ቁጥር 33። ምጽዋትህን ፍጹም ለማድረግ በምትሰጥበት ጊዜ ሁሉ እንዲመለስልህ የምትጠብቀው ነገር አይኑር። ለመስጠት አታስብም። መጠየቅንም አትጠብቅ። ብቻ ያንተ የሆነው የወንድምህ ሁሉም የእግዚአብሔር እንደሆነ እያሰብክ ለሚያስፈልጋቸው የተቻለውን የተቻለህን አድርግ። የሉቃስ ወንጌል ምዕራፍ 3 ቁጥር 11። እግዚአብሔር ለእኛ ሳንለምነው የምንሻውን አውቆ የሚሰጠን አምላክ ነው። እናት የልጇን ፍላጎት አውቃ አስቀድማ እንደምታደርግለት ያለ ነው። አምላክህ ካንተ የሚጠብቀው ይህንን ነው። በፍቅር የሰጠህን በፍቅር ስጥ። አንተም ለወንድም እህቶችህ እንደዚሁ አድርግ። ለመስጠት ቀጠሮ አያስፈልግም ወይም አትዘጊ። ምናልባትም ባንተ መዘግየት ለአደጋ የሚጋለጥ ሕይወት ይኖራልና፣ ጥበበኛው ሰለሞን ይህን በተመለከተ የተናገረውን ስማ። ለተቸገረው ሰው በጎ ነገርን ማድረግ አትከልከል፣ ልታደርግለት የሚቻልህ ሲሆን ወዳጅህን ሂድና ተመለስ፣ ነገ እሰጥሃለሁ አትበለው። ምሳሌ ምዕራፍ 3 ቁጥር 27። ምጽዋት ብዛት ወይስ ጥራት? የማትፈልገውን ሳይሆን ላንተ ምርጥ የምትሰጠውን ልመድ። የማትፈልገውን ሳይሆን ላንተ ምርጥ የምትሰጠውን ልመድ። የአንተ የአገልግሎት ዘመኑን የጨረሰ ልብስ፣ ለመመገብ አስቸጋሪ የሆነ የሻገተ ወይም የደረቀ ምግብ መስጠት የተለመደ በሆነበት ዘመን ላይ ስላለህ የምታደርገውን ሁሉ ተጠንቅቀህ አድርግ። አንተ የማትለብሰው ስለማይለበስልህ ነው። የማትበላው በጤናህ ላይ ችግር ስለሚያስከትልብህ ነው። ታዲያ ወንድምህስ የምትሰጠው ለሕመም የሚዳርገውን ነውን? መሆን የለበትም ይልቁንም ለወንድምህ ከምትበላው አካፍለው፣ ከምትለብሰውም ሁለቱ ልብሶችህ አንዱን ስጠው። የሚጎዳውንም ብዙ ነገር ከምትሰጠው የሚጠቅም ትንሽ ነገር ስጠው። ለአንተ የምትመኘውን ጥራቱ ለወንድምህ አድርግ። ለእኔ እንዳደረጋችሁ ነው ያለውም የእግዚአብሔር ቃል መልስ። ልብ ብለህ አስብና የምትሰጠውን ጎጂ ነገር ለክርስቶስ እንደምትሰጠው ተረዳ። ከዚህ ሁሉ ጋር አቤልና ቃኤል ለእግዚአብሔር ያቀረቡትን መሥዋዕት እንዴት እንደነበረ አስብ። አቤልም ደግሞ ከበጎቹ በኩራትን ከስቡ አቀረበ። እግዚአብሔርም ወደ አቤልና ወደ መስዋዕቱ ተመለከተ። ወዲዘ ፍጥረት ምዕራፍ አራት ቁጥር አራት ለምን መረጠለት ብትል ካለው ሁሉ መርጦ የተሻለውን ስላቀረበ ነው። በሐዋርያት ሥራ ምዕራፍ አራት ቁጥር ሰላሳ አራት ላይ ሰፍሮ የሚገኘው የሐዋርያቱ ሕይወት ምን ይመስል እንደነበረ የሚናገረው ቃል አስበህ አስተውል፣ አንብበውናም፣ የአንተ ምጽዋት፣ የአንተ ስጦታ የትኛው ደረጃ ላይ እንደሚገኝ ራስህን ጠይቅ። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ፣ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ